ጤና ይስጥልን የተከበራችሁና የተወደዳችው የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆን ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን እነግራችኋለን። አብራችሁን ቆዩ። የአሜሪካው ፕሬዝዳንት በግብፅና በኢትዮጵያ መካከል ሊቀሰቀስ የነበረና ታስቦ የነበረ ጦርነት አስቁም ያለው ስለሆነም የኖቤል የሰላም ሽልማት ይገባኛል ብለው አርፈዋል። እስካሁን ወደ ስልጣን ከመጣው ጀምሮ የፓኪስታንና የህንድን ጨምሮ እንዲሁም በዓለም ላይ በሰባት ሀገራት መካከል ሊቀሰቀስ የነበረ ጦርነቶች አስቁም ያለው፣ ስለዚህ የሰላም የኖቤል ሽልማት ለኔ ይገባኛል ብለዋል። ጋር ተያይዞ የኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድ እስከ አንሳን ሱቺ ስድስት አወዛጋቢ የሰላም የኖቤል ሽልማት በተለያዩ ሀገር የተሰጡ መሪዎችን የተመለከተ ይሆናል። ዛሬ የዜና ትንታኔያችን ልዩየት የዜና ጥንቅራችን በዓለም ላይ የተሰጡ የኖቤል ሽልማቶች እነማን ናቸው? እነዚህም በቅደም ተከተላቸው ይዘን የምንቀርብ ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታንያሁ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ትራምፕ ለኖቤል የሰላም ሽልማት እጩ ማድረጋቸውን ይፋ አድርገዋል። ትራምፕ የኖቤል የሰላም ሽልማት ማግኘት የረጅም ጊዜ ሕልማቸው እንደሆነ በተለያዩ ጊዜ ያደረጓቸው ንግግሮች ይጠቁመዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመጀመሪያ የፊልም ተዋናይ ነበሩ፣ ባለሀብትም ነበሩ፣ የቢዝነስማንም ነበሩ። ግን አሜሪካን መምራት ትልቅ ሕልማቸው የነበሩት ከአንዴ ሁለቴ አሜሪካን እየመሩት የሚገኙት ትራምፕ አሁን ግን የረጅም ጊዜ ሲጠብቁት የነበረው የኖቤል የሰላም ሽልማት ሆኗል። አሁንን ይህን የምናቀርብበት ለሰላም በር እየከፈቱ ነው፣ በቀጠናው ከአንድ ሀገር ወደ ሌላ ይህን ተግባራዊ እያደረጉ ነው ሲሉ ሌሉ የኔታንያሁ ለኖቤል የሰላም ሽልማት ኮሚቴ የላኩት ደብዳቤ ለክ ትራምፕ ባቀረቦቱ ተናግረዋል። ትራምፕ የኖቤል ሰላም ሽልማት ይገባቸዋል ሀሳብ የመጣው ከኔታንያሁ ብቻ ሳይሆን ከፓኪስታንም በኩል በህንድና ፓኪስታን የተኩስ አቁም ስምምነት እንዲደረስ አስተዋጽኦ አድርገዋል የሚለው ትራምፕ እጩነት ለማቅረብ ማቀዱ ከጥቂት ሳምንታን በፊት አስታውቀው ነበር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 ናቸው። የቀድሞ የአሜሪካ ፕሬዝዳንት ባራክ ሁሴን ኦባማ እንደ አውሮፓ አቆጣጠር በ2009 የኖቤል የሰላም ሽልማት አሸናፊ መሆናቸውን ይፋ ሲደረግ ኦባማ ሳይቀር ያስደነቀ ያስገረመ ነበር። ኦባማ ከአምስት ዓመት በፊት እንደ አውሮፓ በ2020 ላይ በጻፉት ግለ ታሪካቸው ላይ የሰላም ኖቤል አሸናፊ መሆናቸውን ሲሰሙ የመጀመሪያ ምላሻቸው ምን ስላደረግኩ የሚል እንደነበረ ገልጸዋል። የዓለም ኦባማ የሰላም ኖቤል ማሸነፋቸው የተገለጸው ስልጣን ከያዙ ገና በዘጠነኛ ወራቸው ነበር። በተጨማሪም የሰላም ተሸላሚ እጩ ማቅረቢያ ቀነ ገደቡ ያለፈው የኦባማ ሲመት ከተፈጸመ ከ12 ቀን በኋላ ነበር። ተቃዋሚዎች ውሳኔ የፈጠነ ጊዜ ያልጠበቀ ነው ሲሉ ሽልማቱን ለኦባማ መስጠቱን አጥብቀው ትችት አድርሰውበት ነበር። ኦባማ አሜሪካን ለሁለት የስልጣን ዘመን በፕሬዝዳንትነት ባስተዳደሩበት ዓመታት ጦራቸው በአፍጋኒስታን ኢራቅና ሶሪያ ተዋግተዋል። የኖቤል ተቋም ዳይሬክተር የነበሩት ጊሪር ሉንዳስተር ጊየር ለኦባማ ሽልማት እንዲሰጡ የወሰነው ኮሚቴ በውሳኔው መጸጸቱን ከዓመታት በፊት ለቢቢሲ ተናግሯል። በሁለተኛ የምናየው የኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድ ናቸው። ከስድስት ዓመታት በፊት የኢትዮጵያው ጠቅላይ ሚኒስተር ዶክተር አብይ አህመድ የኖቤል የሰላም ሽልማት አሸናፊ ሆነዋል። ጠቅላይ ሚኒስትር ይህን ሽልማት ያገኙት በኢትዮጵያና በኤርትራ መካከል በድንበር ግጭት ለ20 ዓመታት የዘለቀው ጦርነትን ለማስቆም በመቻላቸው እንደሆነ ተጠቅሷል። አብይ ሽልማ ሹማቱን ከተቀበሉ ከአንድ ዓመት በኋላ ግን የኮሚቴው ውሳኔ ትክክለኝነት ላይ ጥያቄ መነሳት ጀመረ። ጠቅላይ ሚኒስትሩ ወደ ትግራይ ጦራቸውን ወደ ትግራይ ጦራቸውን በማዝመታቸው ዓለም አቀፋዊ ማህበረሰብ ትችት አስከትሏል። ኢትዮጵያ መከላከያ ኃይል ኢትዮጵያ ሰራዊትና ሌሎች የክልል አጋሮች በጋራ ሆነው ከትግራይ ኃይሎች ጋር ያደረጉት ጦርነት በደም አፋሳሽነቱ ይጠቀሳል። በጦርነቱ በመቶ ሺህ የሚቆጠሩ ሰዎች አልቋል። እንዲሁም በሚሊዮን የሚቆጠሩ ነዋሪ ተፈናቅለዋል። ረሃብ፣ መደፈር ጨምሮስ እንደ ጦር መሳሪያ ጥቅም ላይ ውለውበታል የሚባለው በዚህ ጦርነት የጦር ወንጀል ሰብአዊ ላይ የሚፈጸም ወንጀል፣ የዘር ማጽዳት እንደተፈጸመ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጨምሮ የተለያዩ ተቋማት ያወጡ ሪፖርት ያሳያል። የትግራይ ጦርነት የፕሪቶሪያ ግጭት በዘላቂ ለማስቆም ስነት ቢቋጭም ከዚያ በኋላ አማራ ክልል ግጭት ተከስቶ እንደተፋፋመ ነው። በኢትዮጵያ መከላከያ ኃይልና ፋኖ ታጣቂ የሚፋለሙበት በዚህ ግጭት ሰላማዊ ሰዎች በድሮን መገደላቸውን የተለያዩ ሪፖርቶች አሳይተዋል። በአማራ ክልል በግጭትና በኦሮሚያ እንዲሁም መከላከያ ከኦሮሞ ነጻነት ሠራዊት ጋር የሚያደርገው ውጊያ ሰላማዊ ሰዎች የተለያዩ ስፍራዎች መገደላቸውን ሪፖርት አድርጓል። ቢ ከተባሉት በሶስተኛ ደረጃ የምናያቸው ሂለን ኪስቸር ናቸው። ደርፕ 1973 የኢትዮ የአሜሪካ ውጭ ጉዳይ ሚኒስትር የነበሩት ሂለን ኪስቸር ኢኖቬላ አሸላፊ ሆነዋል። ኪስቸር በብዙ ተቃዋሚና ትችት ያስተናግደ የአሜሪካ ውጭ ጉዳይ ፖሊሲ አስፈጽመዋል። በካምቦዳ የቦምብ ጥቃት እንዲፈጸም አድርገዋል። ደቡብ አሜሪካ ባግነን መንግስት የጦር መሪዎች ዲጋ መስጠታቸው ሌለኛ ውጭ ጉዳይ ሚኒስትሩ ካስተቸው ጉዳይ መካከል ይገኙበታል። ኪስቸር ኢኖቬላ ሰላም ሽልማት ያገኘው ከሰሜን ቪየትናም መሪ ሌዲ ቶጋ በመሆን የቪየትናም ጦርነት ቆሞ የተኩስ አቁም ስነት ላይ እንዲደርስ ጥሪ ማድረጋቸውን ተከትሎ ነው። ከሲንጀር የኖቤል የሰላም ሽልማት መስጠት የለበትም በሚል ሁለት የኖቤል ኮሚቴ አባላት ስራቸውን ለቀው ነበር። የክስቸር አሸናፊነት ይፋ ሲደረግም ኒውዮርክ ታይምስ የሽልማቱን ኖቤል ዋር ፕራይዝ የኖቤል የጦር ሽልማት ሲል ተችቶታል። በአራተኛ ደረጃ የምናገኛቸው አንሳቹ ናቸው። አንሳቹ ሱቺ በሚያንማር የነበረ ወታደራዊ አገዛዝ ሰላማዊ በሆነ መንገድ በመታገላቸው ከፍተኛ ድጋፍ እንደ አውሮፓውያን አቆጣጠር በ1991 የኖቤል ሰላም አሸናፊ ሆነዋል። ሽልማቱን ከተቀጠሉ ከሀያ ዓመት በኋላ ግን አንሳን ሱቺ የሚያንማር መሪ ሳሉ የሀገሪቱ የጦር በንጹሐን ሮሄንጂ ሙስሊሞች ላይ የተፈጸመ የግፍ ጭፍጨፋ ማስቆም አልቻሉም። የተባበሩ መንግስታት ድርጅት የዘር ማጥፋት ስለተባለ የጅምላ ግድያ ጥቃት ፖለቲከኛ ምንም ሳይሉ አልፈዋል። ይህ የኖቤል የሰላም ሽልማት አሸናፊው ላይ ከፍተኛ ትችትም አስከትለዋል። በርካታ አንሳን ሱቺን ያገኘው የሰላም ሽልማት እንዲነጠቁ የሚጠይቅ ድምጾች በስፋት ተሰምተዋል። የኖቤል የሰላም አሸናፊ አሸናፊ ከተሰጡ በኋላ ሽልማቱ ሊነጠቅ አይችልም። በአምስተኛ ደረጃ የምንገኛቸው ያሲን አረፋት ናቸው። በህይወት የሌሉ የፍልስጤን መሪ የነበሩ ያሲን አረፋት በኦስሎ ለተደረገው የሰላም ስምነት ለነበራቸው አስተዋጽኦ፣ ከወጡ የእስራኤል ጠቅላይ ሚኒስተር ኢዝሃቅ ራባን እና ከእስራኤል የውጭ ጉዳይ ሚኒስትር ሽሞን ፔሬዝ ጋር በጋራ እንደ ኤሮፓ አቆጣጠር 1994 የኖቤል ሽልማት ተቀብለዋል። እንደ ኤሮፓ አቆጣጠር በ1990ዎቹ ላይ ኦስሎ የተደረገው የሰላም ስምነት በእስራኤልና ፍልስጤን መካከል ሰላም ያመጣል ተብሎ ተስፋ ተጥሎበት ነበር። በትጥቅ ትግል እንቅስቃሴ ለነበራቸው የያሲር አረፋት የኖቤል የሰላም ሽልማት መስጠት በእስራኤልና በሌሎች ትችት አስከትሏል። በርግጥ የአረፋት የኖቤል የሰላም ሽልማት በእጩነት መቅረብ በኖቤል ኮሚቴ አባላት መካከል አለመግባባት ፈጥሮ ነበር። የኖቤል ኮሚቴ አባል የነበሩት የኖርዌይ ዜጋ የሆኑት ፖለቲከኛ ኪር ክርስቲያንስ አረፋትን መመረጥ በመቃወም በኮሚቴ አባልነታቸው በገዛ ፈቃዳቸው ለቀው ነበር። አንስተኛ ደረጃ የምናገኛቸው ዋንግሪ ማታይ ናቸው። በሕይወት የሌሉት ኬንያዊቷ የማኅበረሰብ አንቂ ዋንጊን ማታይ የኖቤል የሰላም ሽልማት እንደ አውሮፓውያን አቆጣጠር በ2004 በማሸነፍ የመጀመሪያው አፍሪካ ሴት ሆነዋል። ዋንግሪ በሚሊዮን የሚቆጠሩ ችግኞችን በመትከል ለፈጠሩት አረንጓዴ እንቅስቃሴ ነበር የኖቤል ሽልማት ያገኙት። ይሁን እንጂ የማኅበረሰብ አንቂዎ ሽልማት ጥያቄ ይነሳበት የጀመረው ስለ ኤችይቪ ኤዲስ የሚሰጡ አስተያየት መስማት ከጀመሩ በኋላ ነው ዋንጊን ማታይ ኤች አይቪ ቫይረስ ጥቁሮችን ለማጥፋት ሆነም ተብሎ በላብራቶሪ የተሰራ ቫይረስ ነው፣ የባዮሎጂ መሳሪያ ነው የሚል አስተሳሰብ ያራምዱ ነበር። የዋንጊን ማታይን ሀሳብ ትክክለኛ የሚያረጋግጠው ሳይንስ ማረጋገጫ ግን የለም። ነገር ግን የኖቤል ሽልማት አወዛጋቢ በመሆኑ በስድስት ሰዎች ስናይ፣ ነገር ግን የኖቤል ሽልማት ትልቁ ክፍተት የማህተም ጋንዲን አለማሸነፍ ነው። የኖቤል ሽልማት ለሚገባው ግለሰብ ሳይሰጥ ቀርተዋል በሚል ሽልማቱ የሚሰጠው ኮሚቴ ላይ ቅሬታ ሲነሳ ቆይተዋል። በሰላም ዘርፍ የኖቤል ሽልማት የሚገባቸው ግን ሽልማቱን አላገኙም ተብሎ ስማቸው በተደጋጋሚ ከሚነሱ መካከል ማህተማ ጋንዲ አንዱ ናቸው። ህንዳዊ ሰላማዊ ታጋይ በሃያኛው ክፍለ ዘመን የሰላም ትግል መለያ የሆኑ ጋንዲ በተመሳሳይ በተደጋጋሚ ተደጋጋሚ ሽልማት ቢታጩ አሸናፊ ሆኖ አያውቁም። በአውሮፓ አቆጣጠር በ2006 የታሪክ ምሁሩና የወቅቱ የኖቤል ሰላም ኮሚቴ ፕሬዝዳንት ጊር ሉንዳስተር ለጋንዲ አበርክቶ እውቅና ሳይሰጥ መቅረቱ ለኖቤል የሰላም ታሪክ ውስጥ ትልቅ ክፍተት ነው ብለውታል።